ወንድማችንም ዛሬ በድል ነው የምንሸኘው። ድሉ የኛ ነው። ኮሜንቱ ብለህ ኮሜንቱ፣ እንደ ኮሜንቱ ለነገሩ ነው ያለኝ ከዚህ በላይ እንትን ማድረግ አይቻልም። ዝኾነ ነገር እዮም ዝመስል ነው ብዚ ታምታምር ኮሜንት ተዘግቷል። አምስት መቶ አስገቡት

ምን ፈልገህ ነው? ላይፍ ጎልን ሰልጠኛ ለው እኮ ላይፍ ጎል እና ወይ ዝም ብለህ አንበሳ ከነ ልጆ ስታደርገ አንድ ቻ ያደረግኩትን ከዛ በላይ ማድረግ አልቻልኩም። ሌላው ችግር የለውም። አስረና ቆየዋለን። ሌሎ ችግር የለም፣ ትኩር እንካፈላለን አይደል? ብቻህንማ አይደለም። አንዳንድ ልብ ታገኛላችሁ እንደዚህ እና እኔ አስተባባሪ ነኝ እንደ ቁጭ የምለፈል ስራ ላይ አምስት አንበሳ ኮረደ፣ አንዳንድ ይደርሰናል። ሶስቱ ይበቃል። ዜዶን ጥራት ጋይስ አርጋችሁ ታባርጋችሁ አትሊስት አምስት ስድስት አስገቡት። አስር ደቂቃ ነው የቀረው። አስር ደቂቃ፣ ሀያ ሰዓት ማላልክም እንዴ። የት ልትሄጂ ነው ሎዚ? አረ ዛሬ አንፋታሽም እንዴ። አንበሳ ከነ ልጁ ለሱ አንድ ላይቭ ጎል አርግላት፣ ለብቿ ሪዘርቭ አድርግላት። ይቆያል እንዴ? አይቆዩ

እንዴ! በኢንስታግራም ታዲያ ጊፍት ልትልክል ሆነ ይበላት። ወደዚህ ዛሬ ኢንስታግራም አንቀበልም። ትግርኛ ተዛረቡ ደቅ ለመንት በጣም የምወዳት አረ ኮመንት አንብቤ ነው ማርያም ኮመንት አንብቤ ነው። አሌክስዋ ሰላም ሰላም ጋይስ። አሌክስዋ ኛው ሊያነች የገባችው አይደለም እናንተ አይደለሁም። የሌላውን የጎረቤት ነኝ እኔ ግን ለመጀመሪያ ጊዜ ጌም ጌም ስትጫወቱ ላይ ነው። በፍጹም አይቼም አላውቅም። ማንንም ሰፖርት አድርጌ አላውቅም። ልፎ ዛሬማ እኮ ነዛ ኮ ነው በቃ እኔ እራሱ ላይፍ ገብቼ የነበረ አሌክስ ገባ አሌክስ ገባ አሌክስ ሲሉ በቃ ብዬሽ አጥፍቼ የመጣሁኝ ግን ገና እያለ ለምን ገባህ ታዲያ? እንሰብስብልህ ከሁለት ሰዓት በፊት ነው የሚገባው አሉ ታፕ ታፕ ለማስደረግ። እሽ በሉ ታፕ ታፕ አድርጎ ከማን ጋር ከስመኝ ገዱ ማን ነው መኝ ገብሩ ጣቴ ላይ ዓይና አለ ያጫውተኛል። የው የው መጣ። እስቲ ንገሩኝ። ምን ንገርኝ። አሌክስማ አሌክስማ ነው። ይ ጃኒ አትየው። ጃኒ ጃኒ ቆንጆነ እኮ ስመኝ አልሽኝ እኮ እና ስመኝ ገብሩ ነዋ። ስማ አላቅም ነበር ግን የእውነት ንዌላዝ በእውነት አላወቅም። ይቅርታ ይቅርታ ይቅርታ። እኔ እኮ ሙድ የተያዘባት መስሎኛል እንጂ ስማ እንደሆን አላወቅኩም። አስበው አላወቅኩ እንትን አሁን አስቀይረው ማለት ነው ስመኝ የነበረውን ጃኒ ገብሩ አደረገችውላይ ምቀየረችው ባለፈው ብሮድካስት ላይ ኢንተርቪው ስታረግ ስማ ስትናገር ጃኒ ገብሩ አለች። ቲክቶክ ስራውን ሰርታ ቀበሌ ድረስ አሌክስ ዬ ጉላክ ጉላክ፣ ማረ በርታ በርታ፣ ወጥር ወጥር። ታዲያ እንዴት ነው ሰፖርት የምናደርጋት? እሷንስ ቤት በኩል ነው? አሌክስ እንዴት ነው ሰፖርት የሚደረጉት? ምንድነው? አሌክስን ነው ሰፖርት የምናደርገው። ሁለት ሰው ሰፖርት ማድረግ አይቻሉም። እኔ ማረግ እኔ አንዳንድ አንበሳ ማውረድ ትችላላችሁ። ደስ ትለኛለች ጃኒ በአንደኛው ስልኬ እሷን፣ በአንደኛው ስልኬ አሌክስን ነው ሰፖርት ማድረገው። ደስ እንዳለ ያሻውን ሁለታችንም አረጋቸው፣ ሁለታችንም ሰፖርት አረጋቸው ላቸዋል እሷም ደስ ትለኛለች። አሌክስ ዋም ያው ሰፖርት አደረግሃለሁ ናይ ግድ ጉላክ ለሁለቱም ለማንም አላዳላም። ብቻ ያሸነፈ ያሸነፍ ደስ ይለኛል። ግን ይሄ አሁን አምሮበት እንዲህ በመስቀሽ ነጭ ልብስ ለብሶ ከተሸነፍ ነጭ ልብስ ግን ያልገባኝ ምንድን ነው ጥቅሙ? ማሸነፍ ምንድን ነው ጥቅሙ? አስረዳሻለሁ ቆይ አስወር ያላቀም ንገረኝ። ሊገዛ ነው ቤት ሊገዛበት ነው ብሩ። አስረዳሻለሁ እ እና ጃኒንስ ቤት በኩል የት አለ? የጃኒ ስምስ? ጃኒ ገና ነች። በኋላ ስገባ ነው አብሮ ሲገቡ ነው። እሺ በቃ በዛኛው ስልክ እሷን በግራጅ እሷን ታብታብ፣ በቀኝ እጅ አንተን ታብታብ አደርጋለሁ። በዚህም በዛም ሰፖርት አደርጋቸዋለሁ። አሌክስ ስንት ስልክ እንዳዘጋጀ አላየሽውም? እንደ ስቶሪ ላይ ንዋጋ በለው አየርኩ። በጣም እን መዋጋት ላይ የምትቆይ ፋሲካ በርታ። በቃ እኔ እንትላችኋለሁ ታብታብ አደርጋቸዋለሁ። ሁለታችሁ ነው። አይ ላይክ ታብታብ ቻርልም፣ ጊፍትም መስጠት አለብን። እንደ ቀለበት አድርገህ መጣ ደግሞ አደረገ እኮ ሮም ያደርጋል ነገሩ ስማልንገር ሃይይዋ እንደ አንቺ በዚህ እና በዚህ ታብታብ አደረጋለት ያለሽ እንደ አሁን እኮ አሌክስ መደገፍ ያለብሽ ግን ተጫውታ ስለማታውቅ ግን አሁን ግን እሱ መደገፍ ያለብሽ።

አይ ሁለት እግር አለ ብለሽማ ዛፍ ላይ አቶች ወደ ንጉሳችን ነው። አንድ ሚሊዮን አስገቡት። አሁን ስድስት ከምናምን ደርሷል። ጋይስ ታብታብ ምን ወርጄ ታብታብ አረጋለሁ። እስከዛሰበረሰዓት ነው ግን ስን ሰዓት ስን ሰዓት ሰዓት አለ። በቃ ተዘጋጅና፣ ንፀንሒ ነው። ሌላ ሰው አስገባ። መልካም ላንተም። መልካም፣ መልካም ከሁለቱ የተረፈ ካለ ለምን እየሰጣችሁ? ጉላክ ጉላክ። አሁን ጃኒ አልችልም አምሶሪ ብትል ምን ልታደርግ ነው? ምን ችግር አለ? እኔ እጫውትላት አለው። ጃኒ ወክ እየጫወትላት ነበርሽ

ይመችህ። በቃ ታብታብ አደርጋለሁ እኔ። እሺ ይመችሀል። ታይቱም እንትን ደርሷል አንድ ሚሊዮን አስገቡት ጋር ይሄን እራሱ አስር አስገቡት ጋር ይስታ ቀምቅሜ እን ሌላ ነገር እየመሰለኝ፣ ቀምቅሜ ሲሆን ቀምቅሜ ነው የሚመስለው ደስታ ብዛት ምግብ ሳይበላ መስኮጭ መስኮት እየበላ ነው። ማሪ ደጅ ነው የሚዋልጉትኝነ